በስማ ወወሉ መንፈስ ቅዱስ አህዱ አምላክ። አመስራ ወተሱ ለመጋቢት በዛቲ እለት አንድ አምላክ በሚሆን በአቦወልድ በመንፈስ ቅዱስ ስም መጋቢት 29 በዝሽ ቀን ለመቤታችን ለቅድስት ድንግል ማርያም የከበረ መላክ ገብርኤል የምስላች የነገረበት ድህነትን የተመላች ታላቅ በዓልናት በዚህም የከበረ ወንጌል ምስክሩኗል እንዲህ ሲል ኤልሳቤጥ ከጸነሰች በኋላ በስድስተኛ ወር መልአኩ ገብርኤል የገሊላ ክፍል የሆነች ናዝሬት ወደምትባል አገር ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነው። መልአኩም ወደ እርሷ ገብቶ ደስተኛ ይሆንሽ፣ ደስ ይበልሽ፣ ጸጋን የተመላሽ እግዚአብሔር ከአንቺ ጋር ነው፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ አላት። እርሷም ማይታ ከንግግሩ የተነሳ ደንግጣ እንዴት እንዲህ ያለ ሰላምታ ይቀበሏል? ብላ አሰበች። መላኩም እንዲህ አላት፦ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ትፍሪ። እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትዋለሽ። እርሱ ታላቅ ነው፣ የልዑል እግዚአብሔር ልጅም ይባላል። ለእግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል ለያዕቆብም ወገንም ለዘላለም ነግሦ ይኖራል። ለመንግሥቱም ፍጻሜ የለውም። ማርያምም መላኩን ወንድ ሳላውቅ ይሄ እንደምን ይሆናል አለችው። መላኩን መልሶ እንዲህ አላት። መንፈስ ቅዱስ መጥቶ ያድረብሻል፣ የልዑል ኃይልም ያጸናሻል። ከአንቺ የሚወለደው ከሶስቱ አካል አንዱ የልዑል እግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤትም እሷ ደግሞ በእርጅናዋ ጸንሳለች ወንድ ልጅንም ማገኘች ለእርሷም መካን ትባል ለነበረችው ይሄ ስድስተኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያም እነሆኝ የእግዚአብሔር አገልጋይ እንደ ቃል ይሆንልኝ አለችው። ያን ጊዜም ድንግል ስትወር ረቂቅ ጽንስን ተቀበለች። የእግዚአብሔር አካላዊ ቃል ወልድ ዋህድ ለኩልነተ ሥጋ ለኩነተ ሥጋ ወርዷልና። ይህም አንድ ባህሪ አንድ ልሁና ሲሆን ከሦስቱ አካላት አንዱ ነው ከዓለም መፈጠር አስቀድሞ የነበረ በማይመረመር ድንቅ በሆነ ተዋህዶ እንዴትም እንደሆነ በማይታወቅ በቅድስት ድንግል ማርያም ማኅፀን አደረ ጽንስ ሆኖ ኖረ። በዚያን ጊዜም የኋላ ኋላ መለየት ከቶ የሌለውን ፍጹም ሰውነት ነስቶ ተዋሃደ፣ መለኮቱ ከተስብቱ ጋር ያለ መለያየት አንድ ሆኗልና። ይችም ዕለት የበዓላት ሁሉ በኩር ናት፣ በእርሷም የዓለም ድነት ተጀምሯልና ለጌታችን ኢየሱስ ክርስቶስም ከቸራ አባቱና ይቅርባይ ከሆነ መንፈስ ቅዱስ ጋር ክብር ምስጋና ለዘላለሙ ይሁን አሜን። ሰላም ለጽንሰት ከበከር ሰማርያም እሌ መጽሐፈ አሴት ክርስቶስ ዘይክን ከመጻፈ መጽሐፈ ወይሌ ሶበር እዩ ከበታቱን ዘይትራቅምሉ አሌ አኩቲተ ቃል አኩቴት ባሌ

አሌሉያ አሌሉያ ንበል አሌሉያ ለዝህ ጠቢብ ወለዝህ ኬንያ ሰላም ለልደትከ እንተ ኮከበ አስረቀ ነገሥተ አሕዛብ ይምራ እልኤምሁከ ወርቀ እግዚአብሔር ጻዲቅ እንተታፈቅ ጽድቀ ረስ ያድኖተከ ወምህረተከ ሰዋቀ አመእም ነጌጋይ ግሩም ላይሌ ወድቀ በዚችም ዕለት ደግሞ በመድኃኒታችን በከበረችና ልዩ በሆነች ትንሣኤው የዓለም ድነት ሆነ። በረቀቀ ጥበቡ ሰላሳ ሶስት ዓመት ያህል በምድር ላይ ሰራውን ሰርቶ በፈጸመ ጊዜ በፈቃዱ ህማማተ መስቀልን ተቀብሎ ሙቶ ከተቀበረ በኋላ በሦስተኛው በዚች ቀን በ29 ከሙታን ተለይቱ ተነስቷልና፣ በዚች ቀን አስቀድሞ ደጅ ለሚጠኑት በዓለም ላሉ ሰዎች ሰው በመሆኑ ድነታቸውን አበሰራቸው። እንዲሁም ደግሞ በዚች ዕለት ከሲወልድ ሲወል በመዳን ሙታንና ሕያዋን ደስ አላቸው። በዚህም በጌታችንና በመድኃኒታችን ኢየሱስ ክርስቶስ በሥጋ መነሳት መነሳታቸውን አረጋገጡ። የከበረ ጳውሎስ በመነሳቱ ክርስቶስ የሙታን በኩር ሆነ እንዳለ እርሱ ለሙታን በኩራቸው ነውና ለእርሱም ክብር ምስጋና ለዘላለሙ ይሁን፣ አሜን። ሰላም ለትንሣኤ ከለአዳም ዘኮነ

አንሶቴ ስመ እንተ ትክል ባህመ በፈቃሉ ወሞተ በፍቅሩ ሙቋነ ይፍታ እለት አስሉ ዳዊት ንጉስ በከሜቤ በቃለ መዝሙሩ ዮም በሰሎስ እምነቱም ዝሃሩ እግዚአብሔር ተንሳ ወተዘሩ ጸሩ በዘችም ቀን የከበረ ሐዋርያ ጳውሎስ አልዋሪቆን ከምትባል አገር ደርሶ አስተማረ። ይችም የምድር ዳርቻ ናት። ራሱ ቅዱስ ጳውሎስ እንዲያለ ከዚያም በእግዚአብሔር መልአክ ትእዛዝ ወደዚያች ሀገር ሄድኩ። ሀገሪቱም እንደ ሮሚ አምሳል ታላቅ የሆነች እጅግ ውብ ናት። ፍሬዋ የሚበዛ ነው። በውስጡ የሚታለፍበት ስሙ ገርጋ የሚባል ባህር ግን አግድሙቱ ሶስት መቶ ምዕራፍ ነው። መጋቢት ሀያ ሰባት ቀንም መጀመሪያ ከዚያ ከባህሩ ዳርቻ ደረስኩ። ለሀገሩም ሰዎች ባህላቸው ነበር። የጽጌ ረዳ አክሊልም እያተቱ በጣዖቶቻቸው ራስ ላይ ያኖራሉ። ከስንዳያቸውም አዲስ እሸትነጥ ነጥ ለጣዖቶቻቸው ያቀርባሉ። የሀገር ጠባቂ የሚሉትን በጠልሰም የተቀረጸ ስዕል በሀገሩ ቅጽር ላይ ተደርጓል። ወደዚያች ሀገር የሚመጣ እንግዳ ሰው ሲያይ በላዩ ያደረርኩስ መንፈስ በታላቅ ድምፅ ይጮዋል። የሀገር ሰዎችም የዚያን ጠልሰም ጩኸቱን በሚሰሙ ጊዜ ወደ ሀገራቸው የመጣውን እንግዳ ወጥተው ይገድሉታ ለጋቸው፣ እንዲህ ነውና ወደ አገራቸው ይገባ ዘንድ ማንንም አይተውም አያሰናብቱ። እኔም ወደዚያች አገር ደርሼ ወደ ባህሩ በቀረብኩ ጊዜ ያጠል ሰምን ሆን ግዳ ወደ እናንተ ደረሰ ብሎ በሀገራቸው ቋንቋ ጮኸ። የሀገር ሰዎችም ድምፁን ሰምቶ ከንጉሳቸው ጋር ብዙ ሰራዊት መጡ። በዚያን ጊዜ ስለ በዓላቸው ተሰብስበው ነበርና ፈለገኝ እኔ ግን ባየኋቸው ጊዜ ሸሽቼ የቀበሮዎችና የሽኮኮች መሸሻ ወደ ሆነ ዋሻ ገባው ከዚያም ገብቼ በረሃብና በጥም ስለ ተሰቃየው አለቀስኩ በዚያን ቀን የፀሐይ ትኩሳት ከመጽናቱ የተነሳ ሀሩ ሆኖ ነበርና በዚያ መስከሌት ቆይቼ ከዚያ ወጥቼ ከባህሩ ውሃ ጠጣው ቁሜም ወደ ጌታ የኢየሱስ ክርስቶስ ጸለይኩ ንጋትም በሆነ ጊዜ ከዚያ ዋሻ ውጥቼ ወደ ሀገር ለመግባት ፈለግኩ። ያ ጠል ሰማውንም መምጣቴን እየገለጠ ሁለተኛን ለታላቅ ነጎድጓድ ጮኸ። ለባህሩም ልማድ አለው። ጠልሰሙ በሚጮ ጊዜ ይታወቃል፣ ማዕበሉ ይነሳል። ያን ጊዜ የሚያገር ሰዎች ሊገድሉኝ መጡ። ከሩቅ ባየዋቸውም ጊዜ ፈራው። እንደ ቀድሞውም በዚያ ዋሻ ደግሞ የተሸሸኩ ጌታ ክርስቶስንም ለምነው ዘንድ ጀመርኩ። በአባት ጴጥሮስም ጸሎት የማጸንኩ ወንድሞች የሐዋርያትም ጸሎት ይልቁንም ንጽሕት ድንግል በሆነች በብርሃን እናት በእመቤታችን ማርያም በአማላጅነቷ ተማጸንኩ። በሌሊቱ ርዝመት ሁሉ ስጸልይ አደርኩ። በነጋም ጊዜ ወደ ባህሩ ዳር ወጣው። ያም ጠልሰም እንደ ልማዱ ጮኸ፣ ተራራዎችም እስቲናወፁ ጩኸቱን አበዛ። የባህሩን ማዕበል ታወከ፣ ውሃውም እንደ ደም ሆነ። ያገሩም ሰዎች ከሰራዊቶቻቸው ጋር እንደ ቀድሞ ወጡ። ባህሩን መርከቦችን ተመላ። እኔም ልሰወሮትኩ። በዚያን ጊዜም የብርሃን እናት መቤታችን ድንግል ማርያምን በባህሩ ላይ ቁማ አየኋት። ጳውሎስ ሆይ ወደ ትሸሻለ አምላክ ክርስቶስ እንድትሸሽ አዘዘህን? እሱ ራሱ ስጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን ግን መግደል አይችሉምና ያለ አይደለምን? አንተም በቦታ ጸንተ ቁም። እኔም ከአንተ ጋር አለው። እጄንም ከአንተ አላረቅም በእርታ ጠንክርም የዝች አገር ሰዎች ሁሉንም በዚህ በባህር ውሃ እንድትምጣጥምቃቸው እወቅ። በእጅ የማምነው ሙታን በሚነሱባት እለት እድላቸው ከአንተ ጋር ይሆናል። ባህሩም ቃልን ሰምቶ ይታዘዝልሃል አለችኝ። ምሕረትንና ርኅራኄን የተመላች እመቤቴ የማርያም እናት ድንግል ማርያም ይህን ስትናገረኝ ነው በእጃቸው የጦር መሳሪያ ያዙ ሀይለኞች ሰዎችን የተሞሉ መርከቦችን በቅርብ አየኋቸው። እጅግም ፈራው። እመቤቴ ማርያም ተሰወረችኝ። ነገር ግን ከደመና ውስጥ ጳውሎስ ሆይ ሰዎችን አጥምቅ፣ ማጥመቅን አታቋርጥ የሚለኝን ቃል ሰማ ነበር። እኔም በታላቅ ቃል ፈጣሪ ሆይ ይህኔ ባህር ውኃ እለሊ ለተጣሉ በጎች ሰይጣንም ለማድረካቸው ጥምቀትን አድርገው። ጌታ የኢየሱስ ክርስቶስ ሆይ በዚህ ባህር ጥምቀት ህሊን ሰዎች በሶስትነት ስሞች የልጅነትን ክብር የሚቀብሉ አድርጋቸው በማለት አሰምቼ ተናገሩ። እንዲህም ይህን እያልኩ ከባህሩ ውሃ ዘግኜ ሰዎች ባሉባቸው መርከቦች በላያቸው ረጨሁት። ሰዎችን ቁጥራቸው አንድ መቶ ሃምሳ ሺህ ነው። እኔ ወዳለሁበት የባህር ዳር በደረሱ ጊዜ ከመርከባቸው ጥተው ፈለጉኝ። እኔም ቤት የብርሃን እናት እንዳዘዘችኝ በፊታቸው ቆምኩ። በረዴቷ ቅተማምኛለውና አልፈራውም። ባዩኝም ጊዜ ሁሉም በፊት የሰገዱ በአንድ ቃልም ቅዱስ ጳውሎስ ሆይ ፍቅር አንድነት ለአንተ ይሁን። ወደ አንተ ከመድረሳችን በፊት በመርከቦች ውስጥ እያለን እኛ ያየነውን አየህን አሉኝ። እኔም አዲስ የተወለዳችሁ ልጆች ወይምን አያችሁ አሏችሁ? የሰማይ ልጆች ተከፍተው የቀኝ እጅ እንደ እሳት ነበሏል ተዘርግታ አየን። ደግሞ ፊቷ ብርሃን ከፀሐይ ሰባት እጅ የሚያበራ ሴት አየን። እርሷም ከደመና በታች የምትረጫውን ውሃ ተቀበላ በላያችን ትረጫዋለች፣ ትሰመናለች፣ ትስመናለች፣ ታቅፈናለችን። በራሳቻችንም ላይ ብርሃን አክሊሎችን ታደርጋለች አሉኝ። ይህንንም በሰማው ጊዜ ፈጽሞ ደስ አለኝ። በስሙ በምንሰራው ስራ ሁሉ እግዚአብሔር ከኛ ጋር እንዳለ ተረዳው። ከዚህም በኋላ ሌሎች መርከቦች መጡ። አይለኞች ሰዎችን ከጦር መሳሪያ ጋር የተመሉ ናቸው። እንዲህም እያሉ ዛቱብኝ። አንተ ሰራይኛ ጥበበኛ እርስምና በለኔ ወስታ ምራት የሚያደርጉባቸው የጠልሰ መጻሕፍቶች ከእኛ ጋር እንዳሉ ወቅ በማለትን የምቸር ፈጣሪ ሆ የቀደሙትን በጎች ይቅር እንዳልካቸውና በውስጣቸው አይልን እንደገለጥክ ለእነዚህም እንዲሁ አይልን ግለጥ፣ ይቅርን በላቸኋልኩ ከዚያም በኋላ ከባህሩ ውሃ በአብ በወልድ በመንፈስ ቅዱስም ጥንቅም ጥምቀት ይሆናቸዋል። ወዲያውኑ መርከቦች ከባህሩ ዳር ደረሱ። ሁሉም ሰዎች ከመርከብ ወጥተው በፊት የሰገዱ የቸራ አምላክ ሐዋርያው ቅዱስ ጳውሎስ እናመሰግናለን አሉ። ይህንም ድንቅ ታምር ከቀደሙት ባልንጀሮቻቸው ጋር ተነጋገሩ። ዜናይም በዚያች አገር ንጉሥ ዘንድ ተሰማ። እርሱም ከሰራዊቱ ጋር ተነሳ። በመርከቦችም ተጭነ ወደ እኔ መጡ። እኔም አይኖችን ወደ ሰማይ አቅንቼ ፈጣሪን ስም ጠራው ባህሯንም በመስቀል ምልክት ማተብኩባት እንዲህ አልኳት፣ አንቺ ባህር በእግዚአብሔር ልጅ በጌታ ኢየሱስ ክርስቶስ ስም ተከፈይ ዘንድ አዝሻለው። ምድሩም ይገለጥ፣ መርከቦችም በየብስ ውስጥ ይቆሙ። ነገሬንም ሳልጨረስ ባህሯ ተከፈለች፣ በውስጧም አስራ ሶስት ጎዳናዎች ተገለጡ። መርከቦቹም ውሃ በሌለው ምድር ላይ ቆሙ። ይንንም አይተው ሰይፎቻቸውን መዘዙ፣ እንጨቶችም ነው አገኟቸው። እኔም ከአህሩ ዋዘንኝ በስመ አብ ወወልድ ወመንፈስ ቅዱስ እያልኩ በላያቸው ረጨው። በዚያን ጊዜ ሊያ መርከቦች ነፋስ ተሸክሟቸው ያለ ውሃ ከምድር ከፍ ከፍ ብለው ተጓዙ። ሰዎችም ከውስጣቸው ወጥተው ወደ እኔ መጥተው ሰገዱ። ከእነሱም የቀደሙ ሰዎች ሰላምታ እንዳቀረቡልኝ ንጉስም ከሀገር ሰዎች ሁሉ ጋር በፊት የሰገደ ከዚያም በኋላ ከእርሳቸው ጋር ወሰዱኝ ወደ ከተማውን በደረቅ ያለ መርከብ ገባን በምኩራባቸው ውስጥ በጽጌረዳ ክሊል ጣዖቶቻቸው ተከለው እንዲያሸትም እንደመዋሰት ሆኖ እንደ መስዋዕት ሆኖ ተጥሎ አየሁ። ይህንን እጅግ አዘን የሀገር ሰዎችም ክብ መምህር ወይ በዝች ለት ለአማልክት ባል የምናደርግበት እንደነበረው ውቅ አሁን አንተ ለማን ታዝናለ? ለአብ እናደርገው ወይም በወልድ ስም ወይም በመንፈስ ቅዱስ ስም በስማቸው ያጠመቅህን ስለሆነ አሉኝ። እኔም እግዚአብሔር ያመለኩት ዘን የሚገባቸውን ሃይማኖት አስተማርኳቸው። መጽሐፍትንም በእጅ ጻፍኩላቸው። በአማላጅነቷ ከርኩሰ ሰይጣን ተገዥነት ስለዳኑ ያንን በዓል የብርሃን እናት በሆነች በእመቤታችን በድንግል ማርያም ስም እንዲያደርጉ ታዘሷቸው። ሁለቱም የእግዚአብሔር ልጅ እንደምትጸንሰው እና በስጋ እንደምትወልደው የመላእክት አለቃ ቅዱስ ገብርኤል ያበሰረበት ስለሆነ እኔም አምላካዊ ትምህርትን አስተማርኳቸው። በቀናች ሃይማኖትም እንዲጸኑ አደረግኳቸው። ውሃውን በተከፈለበት ላይ በእመቤታችን በድንግል ማርያም ስም ታላቅ ቤተ ክርስቲያን እንዲሰሩ አዘዝኳቸው። በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ድንቆች የሆኑ ብዙ ታምራቶችንም አደረግኩላቸው። ከዚያ በኋላ ከእነርሱ ዘንወጥች የወጣው ለእግዚአብሔር ምስጋና ይሁን። አባቶቻችን የሐዋርያው ጳውሎስ በረከቱም በላያችን ይደርብን ለዘላለሙ አሜን። ዛቅረብኩ ማይሌታ ዘኪሬ አይላፈ